መንግስት ከጠባቂነት የተላቀቀ ኢኮኖሚን ለመገንባት እያከናወነ ባለው ስራ የምግብ ዋስትናን ማረጋገጥ ልዩ ትኩረት የተሰጠው ጉዳይ ሆኗል። ከአራተኛው ትውልድ ዩኒቨርሲቲዎች አንዱ የሆነው የቦንጋ ዩኒቨርሲቲ ደግሞ ትኩረትን ባገኘው የምግብ ዋስትናን የማረጋገጥ ተግባር የሚታይና የሚጨበጥ ስራን እያከናወነ ይገኛል። ኢትዮጵያ ከራሷም አልፎ አፍሪካን መመገብ የሚያስችል ጸጋን ታድላለችና አፍሪካን እንመገብ የሚል ማዕከል በማቋቋም ጭምር የምግብ ዋስትናን የሚያረጋግጡ ስራዎች በዩኒቨርሲቲው በልዩ ትኩረት እየተሰራ ያለ ስራ ነው ይላሉ የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ የኛ እምነት ምንድን ነው ይቻላል ነው አምስት ዓመት በቆየነው ቆይታ እየሰራ ነውን ስራ አየንና ግሪን ሌገሲ ላይ ፍራፍሬዎች ላይ የሰብል ምርቶች ላይ እንደገና አንዳንድ የስራስር እህሎች ላይ ስራ ሰራንና ይህንን ኤክስፖኔንሻሊ ብናሳድግ ከሀገር እንበልጣለን የሀገራችንን የምግብ ፍላጎት እንሸፍናለን ቢያንስ በእውቀት ሽግግር ቢያንስ በቴክኖሎጂ ሽግግር ብለን እሱን ከፍተናል። አፍሪካን እንመግብ በሚል መርህ በተቋቋሙ ማዕከል የምግብ ዋስትናን ለማረጋገጥ የጎላ ፋይዳ ባለው በእንሰት ዘርፍ የጥናትና ምርምር እንዲሁም የቴክኖሎጂ ሽግግር ስራዎች በዩኒቨርሲቲው እየተሰሩ ነው። የምግብ ዋስትናን ለማረጋገጥ ዩኒቨርስቲው ከሚሰራቸው ስራዎች የአትክልትና ፍራፍሬ ልማት ዘርፍ ደግሞ ሌላው ማሳያ ነው። በዚህ ስራ የሌሎች ሀገራት ተሞክሮ በዩኒቨርሲቲው ተግባራዊ እየተደረገ ይገኛል። ኤክስፒሪየንስ መውሰድ ነው። እኔ አሁን ቻይና ስሄድ ቻይና ያየሁት አንድ ነገር አለ ኢንስቲቱትስ ኦፍ ፍሩትስ ኤንድ ቬጂተብልስ ምንም ሳልጨምር ሳልቀንስ እሱን አምጥተን እዚህ አድርገን ትንሽ አዶፕሽን ብቻ ሰርተን ነው። በሲቪል ሰርቪስ ላክን። ትምህርት ሚኒስቴርም ተቀበለው። እሱን አጸድቀን ዛሬ በፍሩት ኤንድ ቬጂተብል ኢንስቲትዩት ነው ይህ ስራ እየተሰራ ያለው። ከዚህ የዛሬ ወር እዚህ ውስጥ ደግሞ የተከልነው የእንሰት ዘር ቀበራ ነው። እሱ ሌትስ ፊድ አፍሪካ በሚል ማዕከል ስር ነው። ሁሉም ላይ ኢንትግሬትድ የሆነ አሰራር እንዲኖር ፈልገናል። በዩኒቨርሲቲው የሚሰሩ የጥናትና ምርምር ስራዎች የምግብ ዋስትናን ለማረጋገጥ ከሚሰራው ስራ ጋር የተሳሰሩ ናቸው። ለአካባቢው አርሶአደሮች እውቀትና ክህሎትን ማሸጋገርም ሌላው የምግብ ዋስትናን በማረጋገጥ ስራ ውስጥ የተካተተ ተግባር ነው። በቦንጋ ዩኒቨርሲቲ አስራ ዘጠኝ ፕሮጀክቶች አሉ። አሁን የሰራ ውስጥ አንደኛው ዛሬ ያለን ፍራፍሬ ፕሮጀክት ነው ሁለተኛ ኢንሴት ፕሮጀክት አለ። ሌላው ደግሞ ቡና ፕሮጀክት 17 19 በየዘርፉ በጥሩ ሁኔታ እየሰሩ ነው ያሉ። ይሄ ሁሉም የምግብ ዋስትና እና ግባት ለማድረግ እየሰራን አለን። በዛ ተጨማሪም ደግሞ ፕራክቲካል ተማሪዎቹም እዛ ላይ ብዙ ነገር ልምድ እየወሰዱ መጥቶ ፕራክቲካል እየሰሩ፣ ሌላው ደግሞ አካባቢ ያለው አርሶ አደሮች ደግሞ እኛ ጋር መጥቶ የስራ ልምድ እየወሰዱ እኛም ደግሞ በእኛ በኩል ትሬኒንግ እየሰጠን ስላለ እዚህ ጋር እኛ ትኩረት አድርገን የሰራን ብዙ ስራዎች አሉ። የቦንጋ ዩኒቨርሲቲ የምግብ ዋስትናን ለማረጋገጥ በሚሰራው ስራ የዩኒቨርሲቲው መምህራንና ሰራተኞች በንቃት እየተሳተፉ የሚጠበቅባቸውን ኃላፊነት እየተወጡ ይገኛሉ። የጥናትና ምርምር ስራዎችን ከማበርከትም ባሻገር በየወሩ የምግብ ዋስትናን ለማረጋገጥ በሚሰራው የዘመቻ ስራ ይሳተፋሉ። እኛ በስፍራው ተገኝተን ባደረግነው ቅኝትም በዚህ ዘመቻ መምህራንና ሰራተኞች ሲሳተፉ ተመልክተናል። አባቶች ያኔ ሉዓላዊት ሀገር ሰጥተውናል። ያኔ ሀገር ሉዓላዊነት በምለካበት መመዘኛ እነሱ በዘመናቸው ታሪክ ሰርቶ

ሀገር በምግብ ራሷን መቻል አለባት የምል መሪ ውስጥ ይከኛ የምጠበቀውን አንድ አስተዋጽኦ ለማበርከት ነው። ሀብትን ከእውቀት ጋር ማቀናጀት ሲቻል የምግብ ዋስትና ችግርን ማሸነፍ ይቻላል። የቦንጋ ዩኒቨርሲቲ በአጭር ጊዜ ውስጥ ያከናወናቸው ስራዎች ለዚህ ማሳያም ምስክርም ናቸው። አሁን ያለ የምግብ ዋስትና እጥረት አለ ተብሎ የሚነገረውን እኛ አለ ብለን አንወስድም። የምትታየን ኢትዮጵያ ተትረፍልፎላት ለሷና ለህዝቦቿ በቅቶ ለሌላ ማሰራጨት ትችላለች የሚል እምነት ይዘን መስራት የጀመርነው የዛሬ ሶስት ዓመት ነው። ይሄም በክቡር ጠቅላይ ሚኒስትሩ ንሸቴ በስንዴ እውን ሆኗል። ዛሬ የምግብ ዋስትናን ማረጋገጥ ለኢትዮጵያ የህልውና ጉዳይ ነውና በተለይም ምሁራን በዘርፏ አበርክቶ ማድረግና ኃላፊነታቸውን መወጣት ይኖርባቸዋል። በከፍተኛ ትምህርት ተቋማት የሚሰሩ የጥናትና ምርምር ስራዎችም የምግብ ዋስትናን በማረጋገጥ የተቃኙ ከሸልፍ ወርደውም የሚተገበሩ ሊሆኑ ይገባሉ።